እዚሁ ኮመንት ላይ ስለሆነ ሁላችሁም የምትመርጡት እዚሁ ቪዲዮ ስር ስለሆነ ኮመንት ላይ የምትመርጡት እንደው አረ ትክክል አይደለም ይሄ ምርጫ እንዳትሉና እንዳትከራከሩኝ ራሳችሁ ኮመንቱን ገብታችሁ አንብባችሁ እውነትም እሷ ናት በዚህ ውድድር ላይ ያሸነፋቸው ብላችሁ ራሳችሁ ትራንስፓረንት በሆነ አይነት መልኩ እንድታዩ ብዬ ነው። ሀቁ ለምን ሁሌ የሀበሻ ኮሚቴ እሷ የፈለገችው ሰው በውስጥ መርጣለች፣ ግን ለምን ዓለም ነው ያየው። ዓለም የመረጠ እና በጣም በጣም አዝነናል። ሌላ ጊዜ እንደዚህ ሲዘጋጅ ደግሞ እንደኛ ሌላ ሀበሻ ተታሎ በጥቅም እንዳይሄድ ስራውን ጊዜውን አባክኖ እንዳይሳተፍ ግን ትልቅ ትምህርት እናስተላልፋለን እንግዲህ ኮመንት ላይ ሁላችሁም እየገባችሁ እያነበባችሁ እያነበባችሁ ማን እንዳሸነፈ እራሳችሁ ድረሱበት። እኔ ማለት የፈለግኩትና ከኔም ቤተሰብ ስመጣና ከሌሎችም ሞዴሎች የመጣ ጥያቄ ቢኖር ላይክ እኛ ብዙ ቮቲንግ ኖሩን እንዴት ነው ላይክ የተመረጠው የሚለው ነገር ነው። ቮት ያደረግሽው ከራስሽ ሰብስክራይበር ስለሆነ እሱ ገጽ ነው ግን ለእኛም ቤተሰቦች ገጽ ብታደረግላቸው ኦር ብታመሰግናቸው የሚለውን ብቻ ሀሳብ እዚህ ለመግለጽ ነው የመጣሁት በተቆጠረው መሰረት አራት መቶ ሰላሳ ስድስት ሰዎች መርጠውኛል አምስት ቁጥር ከዛም በኋላ ደግሞ ሁለት መቶ ስልሳ ሰዎች ደግሞ አስቴር ስድስት ቁጥር ከዛም በመቀጠል ደግሞ መቶ ሰማንያ ዘጠኝ ሰው መስከረም ከዛ ኬምሬ። 123 ሰው እያለ ይቀጥላል ማለት ነው። ሰላም ሰላም፣ ውድ የአገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? እኔ ክሩስ ፋለ መድኃኒአለም ደህና ነኝ። አስቱ ቢት ስታይል እባላለሁ። ባለፈ ፍራንክፈርት ኤፕሪል አምስት እና ኤፕሪል ስድስት የግራንድ ሀበሻ ቢዝነስ ኢቨንት መስከረም ብትመረጥ ግን በትክክል የኔ በጣም ደጋፊዎች ኮሜንት ያደረጉልኝ ጓደኞቼ ወዳጆቼ፣ ቤተሰቦቼ በአዲስ አበባም በአውሮፓም በአሜሪካም በሁሉ ዓለም በጣም አዘኑ። ለምን እና ውጤቱ በጣም ሐቅ ለማወቅ ነው እንጂ ስጦታው ባኬቱም ምኑም፣ ባኬሽን ራሳችን ሰርተን ራሳችን ኦርላቭ የምንሄድ ሰዎች ነን። በተለይ በተለይ እነሱ ትናንሾች ናቸውና ቁጥር ስድስት እና አምስት እየመራን አምስት እንኳን ብትመረጥ በጣም የምታድግ ሰው ጎበዝ፣ ብቬርቮም እያደረገች አድቨርታይዝ እያደረገች እየዞረች እያገዘቻት የነበረች የኤልሲናት ግን ትንሽ ቅሬታችን ግን ለማስተላለፍ ነው። የተሰራ ስራ ስህተት ነው ስህተት። ሁለተኛ የኢትዮጵያ እንደዚህ መጣ ሲባል በሞራል ስራችን አስፈቅደን ወጪ አውጥተን ብዙ ነገር አድርገን የመጣን ለምን ለሞራላችን ለራሳችን ዩቱቢችን እንዲያድግ ሰብስክራብ እንዲያደርጉልኝ ጓደኞቾቼ ሁሉ ብዙ ቤተሰብ፣ እኔም ከዩቱብ አራት አመት ትንሽ ርቄ ነበርና ለዛ ነበረ። እና ቅሬታችን እያቀረብን ነው። ኤልሲ መልስም አልሰጠችም። መልስ የሰጠችው ለቁጥር አምስት፣ ደግሞ የእኔ ደጋፊዎች ሰብስክራብ ያደርጉ ብቻ ነው የመረጥኩ፣ አይባልም። ለጥቅም ከነበረ ለምን ሶሻል ሚዲያ ወጣሹ? ለምንስ ሰው ይምረጣል? ሰው የመረጠው ቁጥር ደግሞ በስተት መስከረም መርጠሻል። ይሄ ያንቺ ፍላጎት ነው፣ መብትሽ ነው። መስከረም መምረጥ፣ ሌላ መምረጥ መብትሽ ነው። ግን ለምን ወደ ሶሻል ሚዲያ ለእኛ አመጣሽን? በቃ ይሄ ነው። በጣም ደጋፊዎችን በጣም አዘኑ። በጣም በጣም መጥፎ ኮሜንትም እየጻፉ ነበር። መጥፎ ኮሜንት አያስፈልግም። በቃ እሷ የፈለገችው ሰው በውስጥ መርጣለች። ግን ለምን ዓለም ነው ያየው? ዓለም የመረጠ እና በጣም በጣም አዝነናል ሌላ ጊዜ እንደዚህ ሲዘጋጅ ደግሞ እንደኛ ሌላ ሀበሻ ተታሎ በጥቅም እንዳይሄድ ስራውን፣ ጊዜውን አባክኖ እንዳይሳተፍ ግን ትልቅ ትምህርት እናስተላልፋል።